ስለዚህ እየሰማኝ ነው። አላ ሌላ ነገር ምትናት ላ ጋሽዬ ሄርሜላን አስጠነቀቋት። ከዚህ በኋላ ከአብርሃምና ከሩት ህይወት ውስጥ ገብተሽ ባይሽ እስከ አያቶችሽ ቤት ሄጄ እንግዲህ መገንታ እጠይቃለሁ። መገንታ ታውቃላችሁ። መገንታ ማለት ምን ማለት እንደሆነ ነግራችኋለሁና እጠይቃለሁ። ምክንያቱም የልጆቹን ህይወት እየበጠበጥሽ ያለው አንቺ ነሽ። ሁለቱ ልጆች ይዋደዳሉ፣ ይፋቀራሉ፣ ይፈላለጋሉ። እና ለዚህ ሁሉ መበጥበጥ እዚህ ደረጃ እንዲደርሱ ያደረግሽው አንቺ ነሽ። ስለዚህ ከአሁን በኋላ ከልጆቼ ህይወት እንድትወጪ እፈልጋለሁ ብለው ማስጠንቀቂያ ሰጧት ማለት ነው። እና አቤልና ቢኒ አቤልና ቢኒ ደግሞ ሽጉጣ ተኳኳሳችሁ በጣም ተ ችቶኛል የኔ ልጅ እራሱ እንደዚህ አይነት ሽጉጥ አለው። እሺ፣ ማን ነው የምትፎግሩት? እና ተኩስም ነበር እንዴ? የእንትና ዕጣ ፋንታ ይደርስሃል፣ የእንትና ዕጣ ፋንታ ይደርስሃል እያላችሁ እንዴ? ምንድነው? ዘራፍ ዘራፍ ከምትል እኮ ወንድ ከሆንክ ተኩሰ ማሳየት ነው። ያኛውም ደግሞ ጥይት ጠጥቶ ማየት ነው ያለብን። እና ውዶችዬ እንግዲህ ዛሬ ቲክቶክ ላይም እንግዲህ አቶ አብርሃም ሄርሜላን ለቆ አይተን ነበረ ማለት ነው። በሙዚቃ እኛ አብርሃም እና ሩታ በቃ ታረቁ ብለን፣ ጾታ የልጃቸው ጾታ ሲያውቁ በጣም ደስ ብሎን ቦርቀን ነበረ። ነገር ግን እነሱ እንግዲህ ጸቡ ቀጥሏል ማለት ነው። ምክንያቱም አብርሃም ማፍቀሩን ሩታን ማናት ሄርሜላን ማፍቀሩን አልተወም ማለት ነው። ይሄ ልጅ ምን ብናደርገው ነው ምን ብናደርገው ነው ሄርሜላን ማፍቀሩን ሚተው? እኔ በእርግጠኝነት አብርሃም በጤናው እንደዚህ አይሆንም። ልጅቷ የሆነ ነገር አስነክታው ነው። ስለዚህ ጋሽዬ ያነሱት ሀሳብ በጣም ቆንጆ ሀሳብ ስለሆነ ቢገፉበትስ ምን ብላችሁ ታስባላችሁ ዶችዬ ሰላም ጤና ይስጥልኝ በመላ አለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ ደና ናችሁ አይ እኔ ያለው እግዚአብሔር ይመስገን በጣም ደና ነኝ እናንተስ እንዴት ናችሁ ሁሉ ሰላም ሁሉ ሸጋ እኛ ጋር ሁሉ ሰላም ነው ሁሉ ሸጋ ነው እግዚአብሔር ይመስገን ማለት ነው ዶችዬ እንግዲህ ዛሬ ይዤላችሁ የመጣሁት ጋሽዬን ይህን ሄርሜላን እንግዲህ እንዳስጠነቀቋት መረጃው ስለደረሰኝ ነው ማለት ነው እውነት ለመናገር ጋሽዬ ሩታን ነፍሳቸው ጥፍት እስከምትል ድረስ ነው የሚወዷት እውነት ነገር የአብርሃም ቤተሰው ለሩታ ያላቸው ክብር እኔ በጣም ይደንቀኛል። እና አብርሃም ቢያከብራት ቢወዳት ቢያፈቅራት ደግሞ የበለጠ ያምር ነበረ። እና አብርሃም የማይሰጣት ክብር የሩታ ቤተሰው ማነው? የአብርሃም ቤተሰዎች ለሩታ እየሰጧት፣ እንደውም የሩታ ቤተሰዎች ለአብርሃም እንደዚህ አይነት ክብር ሲሰጡ አይቼ አላቅም። በእርግጥ የሚያሰጥም እንትን የላቸው ማለት አብርሃም የሚያደርገው ነገር ክብር የሚያሰጠው ሳይሆን ክብር የሚያስነሳው ነገር ስለሆነ አልፈርድባቸውም እና ነገር ግን ያ አብርሃም ቤተሰቦች ለሩታ ያላቸው አክብሮት በስማም የጋሽዬ ደግሞ በጣም በጣም በጣም ይለያልና የፈለገው ሩታ ጥፋት ብታጠፋ፣ ሩታ አላጠፋችም ልጄ ነው ያጠፋው አብርሃም ነው ያጠፋው ሲሉ ሽንጣቸው ገ ትረው ሲከራከሩ ነው ምናየው። እና እንደዚህ አይነት አባቶች ደግሞ እግዚአብሔር አምላክ እንግዲህ እድሜያቸውን ረዥም ያድርገልን። ምክንያቱም በዚህ ሰዓት የሚያባበስ ጸብን የሚጭር እንጂ እንደዚህ ብሎ የሚቆጣ ሰው አይኖርም ማለት ነው፣ እና ስለዚህ እውነት ለመናገር ሰሞኑ በተለቀቁ ቪዲዮዎች ብዙዎቻችን ተደስተን ነበረ። ምክንያቱም አብርሃምና ሩታ ታረቁ፣ ሲጀመርም አልተጣሉም ውሸት ነው እያስመሰሉ ነው ምናምን እያልን ነበረ። ያንን ነገር በቃ እንተው እና በጎን እናደርገውና ተጣልተዋል በሚለው እናስብና፣ ማለት ነውና ውዶቼ፣ እሺ። አብርሃም ቢያንስ አሁን ራሱ የልጅ ጾታ ካወክ በኋላ ከሄርሜላ ጋር ምን ትሰራለ? በቃ ምን ትሰራለ? እንደዛ ከሆነ ፍቺ ፈጽመ ሄል እንዴ። የልጅ ጾታ ለማወቅ ምን መገኘት ለምን አስፈለገ? የምድርን ያንዳንዴ ስሜታው ይሆኝ ሳውራ አማርኛውን ላይ ይጠፋብኛልና ለምን ለምን ለምን በቃ ካልፈለካት ልጅቷ ፈትሃታል አይደለ መተ። እንደገና እንደዛ ተቃቅፈ ኬክ እየቆረስክ ምናምን ነበረ። ዛሬ ደግሞ የሄርሜላን እንትን እየፖሰትክ ነበረ አይደለ? ሆይ እንዴ! በልጅቷ እንትን መጫወት ነው እንዴ የምትፈልገው? በዚህ ልክ ዘጠኝ ወር የሞላትን እርጉዝ ሚስትህን ማሰቃየቱ ተገቢ ነው ብዬ አልልም አላስብምም። ምክንያቱም እኔ እውነት ለመናገር ሩታ በዚህ ልክ እንትን ትላለች ብዬ አላስብም እና ለዛ ነው ለሩታ ስንጮህ የነበረው። ምናልባት አንተም ሀቅ ሊኖር ይችላል እሷ ጋም ሀቅ፣ እውነት ሊኖር ይችላል ሄርሜላ ጋም እውነት ሊሆን ይችላል ምናምን። ግን መታሰብ ያለበት እዚህ ጋር የሩታ እርግዝናና እርግዝና ብቻ ነው። ትኩረት ሰታችሁ ማሰብ ያለባችሁ እንጂ ስራ መሆኑን ገንዘብ መሆኑን ወዘተረፈ አደለም። እነዚህ እውነት ደሞ የናንተ በዛ ትልልቅ ሰዎችም እንዲዋሹ አደረጋችሁ፣ እና ታባታ ከስታ ጎተህት ወንድ ምናምን እያላችሁ እየጨማመራችሁ ሌሎቹም ውሸት እንዲማሩ እያደረጋችሁ ነው ያላችሁት። ስራ ከሆነ ግን እውነት ተበድላችሁ ችግር ደርሶባችሁ ምናምን ከሆነ ደሞ እኛ የናንተ አንድ ላይ መሆን ስለምንፈልግ፣ እባክህና አብርሃም ይሄን ነገር ቶሎ ቀርፈክ አቃለሁ እኮ እውነቴ ነው የምልህ ፊርማ በቀደርክበት ወይም ደሞ ፊርማ በፈረምክበት የፍቺ ፊርማ በፈረምክበት ማግስት እኮ ነው አንተ ወተ ስጨፍር አሸሼ ገዳም ጋሚ ስትል የነበረው ከሄርሜላ ጋር ማለት ነው። ሳታፍር ጭራሽ የሄርሜላ ቤተሰቡ ጋር ነው የሄድከው። አያቷ ቤት ነው የሄድከው። ለዛም ነው ጋሽዬ እየተቆጥተው ለአንተ ማስጠንቀቂያ፣ ለሄርሜላ ማስጠንቀቂያ እየሰጡ ያሉት ማለት ነው። ምክንያቱም አዋረድካቸዋ። የተከበሩ ቤተሰቦ ናቸው እነሱ እንግዲህ እንደሚታወቀው ማለት ነው። ስለዚህ የተከበሩ ቤተሰቦችን አንገታቸው እንዲደፉ አደረግ። ምክንያቱም ሄድክ፣ ተጎትተ መልስ ሳትልምን ሳትል ምን ውሽማህን ተጎትተ ተከትለ ሄድክ። እንግዲህ ወገራም ማለት ነው አንተ። ሆዳም ሆዳሞች ናችሁ። ምድረ ሆዳም ጥርቅም ተጠራቅማችሁ፣ ለሆዳችሁ ብቻ ያደራችሁ እየሮጣችሁ ትሄዳላችሁ እና ሲቀጥል ደግሞ የጾታው ቀን ሄርሜላ ከካሜራ ጀርባ እንደነበረች መረጃዎች ደርሰውናል። ልክ ሌላ ጊዜ ሩታ ከካሜራ ጀርባ ያቆማ እናንተን እንደምታያችሁ እንግዲህ ሄርሜላ ምጣውን ደርሷት ከካሜራ ጀርባ ነበረች። ምክንያቱም ካሜራ እንድትገባ ስላልተፈለገ ማለት ነውና፣ አሁን ደግሞ ጭራሽ ቲክቶክ ላይ ይዛሀት እንግዲህ ፖስታት ካት እሷም ፖሳተች። አረ ወይኔ ነኝ። እሺ እኛ ማንነን እንመን? ወደ ማንን ንጓዝ? ማንን? አረ በስማሚ የስራችሁ ይስጣችሁ። እኛንም ማሰቃያችሁ፣ እናንተም ተሰቃያችሁ። እኛም ድራማ መሆኑን እያወቀን እንደ በግ እየተነዳን እየተጃጃልንላችሁ ነው። ለነገሩ ግፉበት፣ እኛ ጸባችሁ ለኛ ጠቅሞናል። እውነት አንዳንዴ ብንናደድም፣ ነገር ግን እኔ አሁን እዚህ ጋ ሩታ በሩታ ሳይሆን ሩታ እርጉዝ ስለሆነች ስለደረሰች አሳዝነኛለች። በቃ ይበቃታል። ከዚህ በላይ ካሜራ ፊት መቅረቡ ለካሜራ እንትን ማለቱ ምናምን ምናምን ተገቢ አይደለም፣ አይጠቅማትም፣ አይጠቅምህምም። ማረፍ አለባት፣ ራሷን ማዳመጥ አለባት፣ ጊዜ መስጠት አለባት። ሲወለድ ዝም ብሎ የዶሮ እንቁላል አይደለም፣ ዶሮ ራሷ አምጣ ነው የምትወልደው፣ እና እንደዛ አይደለም። እና ምጥ በጣም ከባድ ነው። ስለዚህ እረፍት ያስፈልጋታል፣ ጊዜ ያስፈልጋታል። በቃ ወደ ቤታችሁ ተመለሱ። ታረቁ፣ ታርቀናል ብላችሁን ሁንና ስትንከባከባት እሷን በሰላም ወልዳ ልጇን ታቅፋ ከልጇ ጋር ጥሩ ጊዜ ስታሳልፍ የቤተሰብ ጥየቃ ወዘተ ተረፈ። አለ አቃሎ ምናልባት ምሩታ ስትቀመጥ አንተ ከሄርሜላ ጋር ለመስራት አስበህ ሊሆን ይችላል። የሁሉ እርምጃ እየተራመድክ ያለኸው ማለት ነው። እና እሱም በሆነ እኮ መልካም ነው፣ ግን አለ ልጅቷን አሳርፏት። በቃ አሁን ቱጣ ሙሉ ለሙሉ ማለት ነው አብርሃም እስካሁን የሰራው እኮ ምን ነው? እዛ ወገራም ሄደ ጨረስከው። እንዲ ወገራም የሚያስጨርስ ነገር የለም። አይቤውም ጎመኑን ጎመኑም ቆጮውም ሁሉ በእጃቸው ነው። ይሄና ክል ወጪ የሚበዛባቸው አይመስለኝም እውነት ለመናገር ማለት ነው። ምክንያቱም እኔ እናቴ ሀገር ስለሆነ በደንብ አቃዋለሁ። በጣም በደንብ ጠንቅቄ ስለማቃቸው ማለት ነው እና ምን ነው ለመስቀሉ ወጪ ያባከናችሁ እንዴ? እሱን ለማካካስ ነው እንዴ? ከዚህ በላይ ምንድን ነው ምን ምን ማድረግ ነው የምትፈልጉት? አልገባኝም። እና ጋሽዬ ግፉበት፣ ማስጠንቀቂያው በደንብ ሊሰጣቸው ይገባል። በጣም መገረፍ አለባቸው እነዚህ ሰዎች፣ መመከር አለባቸው። እውነት ነው። አብርሃም ሕፃን ነው። ድሮ ልጅ እያለው የምመኘው ወንድ ነበር። አሁንም ልጅ ኮ ነህ። መች ጨረስክ ልጅነት? ብጨርስማ፣ ዛሬ ላይ እንደዚያ አትጨማለቅም ነበር። ዛሬ ላይ እንደዚ አትሆንም ነበር። ዛሬ ላይ በሚስት ህይወት አትቀልድም ነበር። እና አሁንም ልጅ ነው። አልጨረስክም አብርሃም፣ ገና ነህ። ጨርስ ልጅነት እንዴ ከአሁን በኋላ ብዙ አላፊነት አለብህ አባትነት ዝም ብሎ ቀላል አይደለም በዋዛ የሚገኝ አይደለምና ልጅ ሲመጣ የበለጠ የበለጠ ብዙ ነገር ይዞብህ ነው የሚመጣው ብዙ በረከት የሚያመጣልሃል ብዙ አላፊነት የሚያመጣብሃልና ያንን ከግንዛቤ ውስጥ ማስገባት አለባችሁ ሩታን ብትባይ ብትሆኚ ማለት ነውና ወዶችዬ ለማንኛውም ለቃላት ግድፈቶች በጣም ይቅርታ ጠይቃለሁ ስለነበረን ቆይታ በጣም አመሰግናለሁ ባይ